አሰላሙ አለይኩም ወራህመቱላሂ አበረካቱ። ወደዚህ ቻናል ቤተሰብ ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ፣ አልሐምዱ ሊላ። ወዶቼ የዛሬ አንድ ነገር ይዤላችሁ መጥቻለሁኝ። እስከ መጨረሻው ተከታተሉት ማለት ነው። በመጀመሪያ ግን ቪዲዮን ላይክ አድርጉት፣ ሼር አድርጉት፣ ሰብስክራይብ አድርጉት እና አበረታቱኝ ማለት ነው። ውዶች እናንተ ስታበረታቱኝ፣ እኔም አንዳንድ ነገሮችን ለእናንተ ይጠቅማሉ ብዬ የማስባቸውን ወደ እናንተ ጋር ይዤ ይመጣለሁኝ። ቪዲዮው ውይይታ ሳይኖረው ሲቀር ግን ለመስራትም የሆነ እንትን ይላል ማለት ነው። እና ቪዲዮውን ላይክ አድርጉ፣ ሰብስክራይብ አድርጉት። መልካምነት ለራስ ነው አይከፈልበትም። ወዶስዬ እና ዛሬ ደግሞ ያመጣሁላችሁ ለጥርስ ህመም በጥርስ ህመም ምክንያት ለሚቸገሩ እህቶች ነው። ቪዲዮን እስከ መጨረሻው ተከታተሉት፣ ሞክሩት፣ ትጠቀሙበታላችሁ። እዚህ ጋ ሌሞን ያስፈልገናል። አንድ ሌሞንና አንድ ቶም ነጭ ሽንኩርት ማለት ነው ያስፈልገናል ማለት ነው። ምንድነው የምናደርገው? በመጀመሪያ ጥርስ ህመም በቀላልና በከባድ እንክፈላቸውና የሆነ ቀለል ያለ አልፎ አልፎ የሚያማችሁ አንድ ቦታ ላይ እየለየ ቀለል ያለ ህመም ዛሬ ወይ ነገ እንደዚህ ሄድ መጣ የሚል የሚል ህመም አይነት ከሆነ ነጭ ሽንኩርቱን ተጠቀሙት ማለት ነው። ነጭ ሽንኩርቱን ትመልጡትና በሚያማችሁ ቦታ ላይ ትይዙታላችሁ ማለት ነው ከሌሞኑ በፊት ይሄንን ለቀላል በሽታ ነው ያልኩትኝ ማለት ነው። ህድ መጣ ለሚል ዛሬ ደህና ነገር ለሚያማችሁ እንደዚህ ለሚያደርጋችሁ ማለት ነው። ይሄንን ነጭ ሽንኩርት መልጣችሁ በሚያማችሁ ቦታ ላይ፣ ህመሙ በሚሰማችሁ ቦታ ላይ ከአምስት ደቂቃ እስከ አስር ደቂቃ ያዙበት በእርግጠኝነት ይሻላችኋል ማለት ነው። በሁለተኛ ደረጃ ደግሞ በከባዱ ለሚያማችሁ ልጆች ያ ማለት ጥርሳችሁ በጣም ለሚያማችሁ እንዲሁም ለሚያብጥ እስከዚህ ጉንጫችሁ፣ አንገታችሁ ድረስ ለሚያብጥባችሁ ልጆች ሐኪም ቤት ድረስ ለምትሄዱ ልጆች ማለት ነው። እዚህ ጋር ሌሞን ያስፈልገናል። አንድ ሌሞን የምንጠቀመው ፍሬውን ነው፣ ውስጥ ያለውን ፍሬ፣ ይህም ፍሬውም ማለት ነው የምንጠቀመው ፍሬውን። እንደዚህ ታወጡታላችሁ ማለት ነው። ልክ በዚህ መልኩ ታወጣችሁት በኋላ ምን ታደርጋላችሁ? ትቆሉታላችሁ። በሆነ ነገር በወይ በፈርን ወይ ደግሞ እሳት ላይ የሚሆን አደርጋችሁ ትቆሉታላችሁ ከቆላችሁት እና ከጠቆረ በኋላ በመፍጫ ትፈጩታላችሁ ማለት ነው። በመፍጫ ድቅቅ አድርጋችሁ ከፈጫችሁ በኋላ የሆነ እቃ ላይ ታደርጉና የዚህ ግማሹን ሎሚ ውሃውን ታደርጉበታላችሁ። የፈጫችሁት ውስጥ የፈጫችሁት ጋር ማለት ነው። ታቀላቅሉና ልክ እንደ ውህድ ውሃውን፣ ታደርጉበታላችሁ ታቀላቅሉታላችሁ ማለት ነው። ልክ ውሃውን አድርጋችሁ ካቀላቀላችሁት በኋላ በንጹህ ነገር በንጹህ ወይ ሶፍት ወይ ብቻ በንጹህ ነገር ውሃ በሚመጥ ነገር አይነት ነገር ቢሆን ይመረጣል። ያን የፈጫችሁትና ሊሞን አድርጋችሁ ያቀላቀላችሁትን በሶፍቱ ታስነኩና እንደዚህ፣ ይሄ ሶፍት ቢሆን እንደዚህ ታስነኩና የሚያማችሁ ቦታ ላይ ታደርጉታላችሁ ማለት ነው። እንደገና አልገምላችሁ ማለት ነው። በመጀመሪያ ፍሬውን ታወጡታላችሁ። ፍሬውን ካወጣችሁ በኋላ ፍሬውን መቁላት፣ ከቆላችሁ በኋላ መውቀጥ፣ ካወቀጣችሁ በኋላ ቃል አድርጋችሁ የዚህን የሎሚኑን ውሃ አድርጋችሁ ታቀላቅሉት አላችሁ ማለት ነው። ውሃውን ታደርጉበት አላችሁ የፈጫችሁት ውስጥ ልክ ታቀላቅላችሁ በኋላ በእንደዚህ አይነት በንጹህ ሶፍት ነገር ያነቀላቀላችሁትን እንደዚህ ታደርጉና ታስነኩና የሚያማችሁ ቦታ ላይ ማስቀመጥ ነው ማለት ነው። ያኔ በጣም ቀላል ነገር ነው። በጣም ለውጥ የምታዩበት ነገር ነው። ሞክሩት። አሰራሩም ቀላል ነው። ለውጥም ታዩበት አላችሁ ማለት ነው። ሞክሩትና ኮሜንት ላይ አስቀምጡልኝ። እንዲሁም በቀጣይ የሚሰራላችሁ የምትፈልጉት ቪዲዮ ካለ በኮሜንት አስቀምጡልኝ። በቀጣይ ቪዲዮ የማቀርብላችሁ ይሆናል። እስከዛው በሰላም ያቆያችሁ ያቆየን። ወዳችኋለሁ።